ኪሙንርሺው ኪሙልር ሰው ስንለያይ ነው ለእኛ በሰው አዲስ ሆኖ እንደዚህ እንደ ቀልድ አልነበረ። ይቅርታ ልጠይቅ የነበረው ያው እልህ ይዞኝ እንዴት እንደዛ አርገኝ ትደውያለች እንዴ ምናምን የምትለኝም ስለመሰለኝ ውስጥ ላይ ፍራቻ ስላደረ ምናምን ያልደወልኩት እና በጣም ይቅርታ ብቻ። የተፈጠረው ነገር አይቻለሁ። ባይሆን ደስ ይለኝ ነበረ የሚሆን አይነት ልጅ ቢሆን ኑሮ ደስ ይለኝ ነበረ ችግር ይለነበ የአንቺን ደስታ ነው የምንፈልገው፣ የሚያስደስሽን ነገር ነው የምንፈልገው። ሰላም ሰላም፣ እንዴት ናችሁ የኛ ፋሚሊዎች? እኛ ደህና ነን፣ አለን ሁሉ ሰላም ነው። እግዚአብሔር ይመስገን፣ ክብሩን ይሰርሱ እና ሰሞኑ ትንሽ ጠፋ ብያለሁኝ፣ ታውቃለሁ። በጣም ተጠፋፍተናል። የጠፋሁበትን ምክንያት ያው ታውቃላችሁ፣ ላሹም ታውቃላችሁ ብዬ አስባለሁ። እንግዲህ ዛሬ መተናል፣ ተከስተናል ማለት ነው ትንሽ ሰሞኑን አይቻለሁ፣ አንዳንድ ቪዲዮዎችንም ምናምን እያየሁ ነበርና ትንሽ ደስም ብሎኛልም። ምክንያቱም ደስ ያለብኝ ምክንያት ምንድን ነው? ቀድሜ ነግሬያት ነበረ። በጣም ብዙ ጊዜ ነግሬያታለሁ፣ አስረድቻታለሁኝ ስለማ እንደማወራ መቼም ይገባቸዋል ብዬ አስባለሁ። ስለ ፍቅር ነው የማወራ እና አይሆንሽም፣ ታይ፣ ከእሱ ጋር ያለሽን ነገር ታይ፣ አቁሚ፣ ከዚህ በኋላ አትጎጂ ብያታለሁኝ። በጣም ብዙ ነገር ብያታል። ይጎዳሻል የልጅ አይሆንሽም ብየተናገረ ነበር እና እንዳልኩትም ያው ያያችሁት ነገር ነበረ። ኤቨን እንደዛ ጭሆ እያናገራት እንኳን እኔ ቪዲዮ ማየት ሁላ ሁላ ነበር ያስጠላኝ። በስርዓት እንኳን አላወራትም እና የሆነ በጣም እያመነጫጨቀ ምናም ነበር እንትነ ስላት የነበረው ማለት እንዴት ራሱ እንደ እንደም እንደሚ ራሱን ይግራ ይገባኛል እና ቀደም የተናገርኩት ነገር ነበረ እንደማይሆና ታውቃለሁ እኔ እሱ የራሷ ፍላጎት ነው። ፍላጎቷን መጋፈት ምናምን ነገር እንድጋፋት ወይም ደግሞ እንድጫናት ምናምን አልፈለኩም። እኔ እንጂ ቀድሜ ነገር ያታሉ፣ ታይ ትጎጃለሽ፣ አይጠቅምሽም እንዲሁ እንዲው ሳይሆን፣ ገና አውቅ ነበር ስለሱ፣ ቀልቤ እራሱ አይወደውም ሲጀመር። ልጅ በቃ የሆነ ነገር ነው የሚመስለኝና ታይ በቃ ከሱ ልጅ ጋር ያለሽን ነገር አቆሚው ብዬሽ ነፍ ጊዜ እነግርሻታለሁኝ። እና እንዳያችሁት ነው በጣም በቃ ሴት ልጅ እንደዛ አርጎ አመነጫጭቆ ምናምን ቀይ መጨረሻ ማለት ነው በጣም የሚያስጠላ ስራ ሰርቶ ነው ኢቭን እንደዛ ብሬክአፕ ያደረጉት ማለት ነው። እና እኔ ቀድሜም ነግሬያታለሁ እኔ አሁን እኔ በዚህ ሰዓት ደግሞ እኔ እሷን እንትን ማለት አልፈልግም እሷ ማራቅ ወይም ደሞ እሱ ስለጎዳት እኔ ደግሞ ከጎኗ መራቅ አለብኝ ብዬ አላምንም። እና ምክንያቱም ጓደኛዋ ነኝ ሁሌም ከጎኗ ነው የምሆነው። ከዚህም በኋላም ከጎኗ ነው የምሆነው፣ ምክንያቱም እሷ በተደሰተችበት ጊዜ ብቻ አይደለም ከጎኗ መሆን ያለብኝ ሲከፋትም በቃ በብዙ ነገሮች እኔ ከሷ ጋር ከጎኗ መሆን አለብኝ ብዬ አምናለሁኝና ይሄን ነገር አየው። በጣም ብዙ ነገሮች አየሁኝ ምናምን ትንሽ ራሴ ደብሮኛል። እኔ ልጁን ሲጀመር አሁንም ቢሆን በጣም ነው የምንፈልገው። ልጁ አስቀይሟታል፣ አስደብሯታል። በቃ እኔ ያን ነገር አልፈልግም ነበር ምክንያቱም እሷ እንድትደበርም፣ እንድትከፋም፣ እንድታዝንም እነዛ እንድታለቅስም አልፈልግም ነበር። ግን በቃ አርጓል፣ ያን ነገር አርጎታል፣ አይቻለውኝ። እኔ በጣም ነው ያዘንኩት። በጣም ማለት ነው የምር ቢሆናትና የሚሆናት አይነት ልጅ ቢሆን ኖሮ ችግር የለም ነበር። ግን በቃ እንደማይሆናት ቀደም የነግራታለሁ። በቃ ሁኔታው አወራሩ፣ የሚያደረጋቸው ነገሮች በሙሉ ስለሱ በቃ ባህሪዎች በደንብ ያስታውቃል። እና በቃ ተጎድታለች። አሁን አውቃለሁኝ፣ በጣም ተጎድታለች። እርግጠኛ ነኝ ምክንያቱም ቪዲዮዎችንም አይቻቸዋለሁኝ አንዳንድ ነገሮችንም ሰምቻለሁ ምናምን እና ተጎድታለች ብዬ አስባለሁኝ። እና እስኪ ትንሽ ትሪት ለማድረግ ምናምን ሞክራለሁ እሷን በቻልኩት መጠን ከጎኗ ላለመራቅ እሷን የሚያስደስታትን ነገሮች በሙሉ ለማድረግ እሞክራለሁ፣ እንግዲህ በቻልኩት መጠን ማለት ነው። እና እሷም እንግዲህ ትረዳኛለች ብዬ አስባለሁ፣ ለምን እንደዛ ሳረግ እንደነበረ ለምን እሱ ጋር ተጣልች ያን ነገር እንዳረኩኝ፣ በቃ ብዙ ነገሮች ትረዳኛለች ብዬ አስባለሁ። እኔ እና ቀጥራታለሁኝ፣ እየመጣች ነው። ትምጣና አብረን ሁነን በደንብ የሚሆነውን ነገር እናያለን። እና እስኪ አታረፍ ድም ብዬ አስባለሁ፣ ምክንያቱም ከቀጠርኳትም ትንሽ ደቂቃ ስለወሰደ እየመጣች ነው። እንጠብቃትና አብረን ሁነን ደግሞ እስኪ ሚፈጠረ ነገሮች እናያለን ማለት ነው። መልሹ ልቤን መልሹ ታይቀልቤን መልሹ። አንቺ ጎጃም ቆንጆ ባህር ዳር ያለሽው፣ አንቺ ጎጃም ቆንጆ ዳንግላ ያለሽው ልብን ይዤው ነበር ስነሳ ከሸገረ ታዲያ ምን ወሰደው አባይን ስሻገር ገብር ያለ ላንቺ ከፍቅር መቅደሱ ምን ሊጠቅመው ጣና የሰው ልብ ማፍሰሱ የጣናዋ ቆንጆ ልቤ ላይ ከትማ ወያልሞት አልደንም ከሷ ሌላ አልሰማ እንዳላጣሻንቺና አል በል ሰማይ ሰማይ ገባር ወንዙን ሆኜ ልከላከል ደህና ነሽ በረታሽ እንዴት ነሽ ደህና ነሽ እንደዛ አምነጫጭቀሽኝ የራስ ጉዳይ ብለሽኝ ተለያይተን ነበር እንኳን ደህና መጣሽ ለማንኛውም ሰላም በያችሁ ፋሚሊዎቻችን ሀይ እንዴት ናችሁ ደህና ደህና ናቸው

ደማየሆንሽ ጠንቅቄ ስለማውቅ ነው። እኔ በጣም ብዙ ነገር ስለሱ እሰማለሁ አያለው። ባሻ እኔ እዛ ሰዓት አስተዋወቅሽኝ እንጂ እሱን የሚያውቁ በዙሪያ ያሉት ሰዎች እኔ ለጋ ነው ሲጽፉልኝ ነበር፣ በጣም ብዙ ነገር ሲሉ ነበር። ግን ያን ሁሉ ነገር እያወቅኩኝም ነበር። በቃሽ ችግር የለም እያልኩኝ ኢቨን ታረቅ እያልሽ እንትን በል ትይኝ አልሽ። ምና ሻውን ልታረቀው እዛ ተስብ አለ ተሰራፍ የምሬ ነው ጌታን እኔ በጣም ደብሮኛል። ለምን የነበረኝ እንደዛ አንቺና ምድር ጫጭቆሽ ማለት የሆነ በቃ በጣም አስቀይሞሽ ምናምን የተለያያችሁ እኔ አይቼዋለሁ። ሙሉውን በቃ ይላኩልኝም ነበረ። በጣም ሼር እያደረጉልኝ ነበሮች። አንዳንድ አንድ አንድ ቪዲዮዎች ምናምን ያዩ ነበር። ያ አይገባሽም ነበር ላንቺ ይምሪ። ያ አንድ አንዴ ቦታ ቦታን ላሙ አለማወቅ ምን ያህል እንደሚከብዳቃ፣ ቦታሽን አላወቅሽም ነበር ብዬ አስባለሁ። ከማይመጥንሽ ሰው ጋር ነበር የነበርሽው። ታሚኝበት አለሽ አምነሽ። አይ የምር ስትደውልልኝ ምናምን በጣም ደስ ያለኝ ማለት፣ ጣልተን ተኮራርፈን ነበር። ከዛ ካንተ በይሳ ደግሞ ካንተ ጋር ብቻ ነበር ለካ ማውራው ማለት፣ ከእሱ ጋር ያለኝ ነገር ብሬክ አፕ ሳረግ ከማ ጋር ላውራ ከማ ጋር እንትን ይሁን ለመናደድም ለማውራት የሚወስጤን ሳወጣው እና አንተም ጋር ለመደወል እልህ ያዘኝ በእልህ ስለተጣላን ማለት ነውና ስደውል ልኝ ምናምን በጣም ነው ደስ ያለኝ በእውነት። እና ያው ያለ ቦታችሁ ስትገኙ ትናቃላችሁ። እና ያው እንደውም እኔ ሳይረፍድ የሆነ ትንሽ ነገር ነቃ ልል ችያለሁ እንጂ ከዚህም በላይ ዲፕሬሽን ጥናት ነበር የምገባው። ያው ግን አሁን ይሻላል። ነቃ ብያለሁ ነቃ ደንገጥ ነው የሚባለው። ከዚህ በኋላ ወደ ምነቃ ትያልሽ ብዬ አስባለሁ። ነው ምን ነበር የተፈጠረው? እስኪ አንዳንድ ነገሮች ንገሪኝ ነገር እስኪ ማለት ምንድን ነው እንደዛ ያደረገ የሆነበት ምክንያት እንደዛ ምንድን ነው ማለት ፍቅሩ አልቆ ነው ወይስ ምንድን ነው? አልገባም። እስከ እሱ ድረስ አላውቅም ግን በማውቀው ያው ሚዲያ ላይ ያለውን ነገር ነው ማለት። በውስጥ ሌላ ምንም የተፈጠረ ነገር የለም። ሚዲያ ላይ ያለው ብቻ ነገር ነውና ያው ላንተ ልነግርክ የምችለው ነገር በቃ ሚዲያ ላይ እንደምታየው ቪዲዮ ላይ ካንተ ጋር ስላየኝ፣ ማለት ያው ከሱ በፊት ነው ካንተ ጋር እንትን የምንለው እንደው ምናምን ምናምን፣ ግን ከሱ ጋር ሁለታችሁ ተታርታችሁ አንተ ይቅርታ በለው ስላልኩክ ለምን እንደዛት ያለሽ በሚል ነው። ይሄ የሚያጣላ ነገር ሆኖ አይደለም። ሶ አሁን ሳስበው ምናምን ከኔ ጋር የምጣ ያ ሰበብ ምናምን ነው እንጂ መሰለኝ። እንጃ ያጣላል። አንተ ስታስበው ግን እኔ እኮ ግራ ገባኝ። ማለት አንቺ ታረቁ እኔን ታረቁ ማለት አይቶታል። ጊዜው ማለት እኔ እና እሱን ለማግባባት በእኔ እና እሱ መሀከል ሰላም ለመፍጠር ከዚህም በኋላ የሆነ ነገሮች እንዳይኖሩ ነው። ጭራሽ ዝቶብኛል ሁላ ማለት እኔ ላይ ችግር የለም። እኔ የምር በጥፉ ነው በቃ ይዛተው ለራሱ እንደዛ አትይቁጠሩ። ማለት ነገሮችን ለማስተባበል እየሞከርሽ በነበረበት ታይም አንቺን በቃ አይ ችግር የለም እኮ ይቅርታ አለንም ካለ ችግር የለም ነው ይለዋል፣ እንደማለት ወይም ደግሞ ችግር የለም የሆነ ሰዓት ይቅርታ ይለኛል፣ እንደማለት። እሱ ግን ያደረገው ነገር ምንድን ነው? እንደዛ የሆነ ግርግር ፈጥሮ አንቺ ማስቀየም በመላችሁ፣ በቃ እንዳልሽውም ሰበብ ይፈልግ ነበር። ግን ደግሞ ራሱ ነው ጎዳው፣ ማንንም አይደለም የጎዳው ራሱ ነው ጎዳው። እንደዛ ነው የሚሰማኝ። ትበጅበታለሽ እንጂ አታንሽበትም። እንደዚህ አጽናናኝ እንጂ ችግር የለም እኔ በደምብ ነው የማጽናናሽ። በዚህ ሰዓት እኔ አንቺን ካላጽናና ማን ያጽናናሻል? በእናትሽ ማርያምን ይቅርታ ግን ኧረ ችግር የለም እኔ ችየዋለሁ፣ ለምጄዋለሁ አንቺን በኋላ ለምጄዋለሁ። እኔ ከልቤ ነው ማርያምን ይቅርታ። ከዚህ በፊት አይ እንደዚህ እንደቀልድ አልነበርም ይቅርታ ልጠይቅ የነበረው ያው እልህ ይዞኝ እንዴት እንደዛ አርገኝ ትደውያለች እንዴ ምናምን የምትለኝም ስለመሰለኝ ውስጥ ላይ ፍራቻ ስላደረ ምናምን ያልደወልኩትና በጣም ይቅርታ። ያው በማወቅም ሆነ ባለማወቅ ላደረግኳቸው ነገሮች ከልብህ ይቅርታ እንድታደርግልኝ እፈልጋለሁ። ማለት እኔ ከተረዳኸኝ ስጀመር የሁሉ ነገር እያደረግኩ የነበረው አንተን አስቀየመት እንጂ በእኔ አስተሳሰብ የሆነ አንተም እንድትስማማ አንተንም ላለማጣት ጓደኝነታችን ስለምፈልገው ማለት ነው እና ለዛ ለዛ ነበር። እና ያው አንተም በአንተም ማስተሳሰብ ትክክል ነህ፣ በእኔ ማስተሳሰብ ትክክል ነኝ። ማለት አንተ አሁን ለምሳሌ አይሆንሽ ምናምን ምናምን ነው የምትለው፣ እኔ ደግሞ ያው ፍቅር ነው፣ እዛ ላይ የሆነ እውር ሆኜ ነው የሚባለው እንደዛ ነገር። አዎ ኦፍኮርስ ፍቅር እውር ነው። እና ብዙ ነገሮችን ያሳይ ምናምን የሚባለው አዎ። ብዙ ነገሮችን አላየሽም ነበር የዛን ሰዓት። እኔ ላሳየው የሚሞክራቸው ነገሮች ብዙ ነበሩ። ኢቭን እኮ ከልጁ ጋር ያን ነገር ምናምን እንደዛ ተደባብቆ መውጣት እንኳን የለበትም ነበር፣ ግን እንደዛ እንዲያደርግ ያደርገው ራሱ እሱን እንደሆነ አውቃለሁ። ይገባሽ አንቺ እንደዛ እንደማታደርጊ አውቃለሁ፣ ከኔ መደበቅ እንደማትፈልጊ ማቅናበር ያንዳንድ ነገሮች ምናምን። አልፏል፣ ችግር የለም ምናምን፣ ግን ትናንት ያደረገሽ ነገር ግን የምር የምር እኔ በጣም አዝኛለሁ። ማለት ይህን ያክል ቁጭ ብላችሁ መነጋገር ስችሉ የሆነ ነገር ማልክ ስችሉ እንደዛ እየጮኸብሽ የምር በቃ እኔ በጣም ቀይግረ ነው ያንስ ቢያንስ ተረጋግቶ እንኳን ማሳመን ይችል ነበር። የሆነ ነገሮች ይችላል ባይዘው። አሌክስ እኔ ቪዲዮ ላይ ሳየው ነው እየጮኸብኝ እንደሆነ ራስ ያውቅኩት፣ በዛን ሰዓት የምር በቃ ይሄ ጮኸት ኖርማል ጮኸት ነው እንጂ እንደዛ እያመነጫጨቀኝ መሆኑን ቪዲዮ ላይ ነው እንትን ያልኩት። ከዛ ነገራቶች ደግሞ እንዳለ ሴቭ ላደረግ መሞክረው እኔ ነኝ ገባክ? የሆነ ነገር ለማዳን ምናምን መሞክረው እኔ ነኝ ሱ እዛ ጋ በቃ ጥሎ ስለመሄድ ስለ ብሬክአፕ ምናም ነው የሚያወራው። ደግሞ እኔ ችኩል ነኝ። ጥድፍ በቃ ጥድፍ ጥድፍ ያደርገኛል ታውቃለህ። ካ ይሄኛው ባህርይን ሪሌሽን ላይ ለካ አስፈላጊ አልነበረም እና ያው ገና ሚዲያ ላይ ከመውጣቱ ያልቀ ነገር እንደዚህ ብዬ ባልጠቅስ አይነት ነገር ደስ ይለኝ ነበር ግን በቃ እውነታውን ደግሞ መቀበል ግዴታችን ነውና እውነታው ደግሞ ይሄ ነው። በጣም ነው ምን ያክል ምን ያክል ምን አይነት ተፈጥሮ እንዳለው ራሱ ይገርመኛል። ይሄን በእንደዚህ የሰው ልጅ እኮ በእንደዚህ በእንደዚህ አይነት ነገር እኮ ማንም ሊለያይ አይችልም። የትኛውም ፍቅር ማኛ ማማቾች እኮ እንግዲህ በሁለት በተጣሉ ሰዎች መካከል ይቅርታ ለማስፈን የሆነ ነገር ጸብል አለም እንዳይፈጠር ለማድረግ በመት ምጥ እየጣርሽ በነበረበት ሰዓት ያ ነገር ማድረግ ያየው ነገር ነው። በቃ ሳንስማማ ነው ኢቨን የተለያየ ነው አይደል እሱ በቃ እንደዛ። አንቺ ግን ይበልሽ በቃ እንኳን እንደዚህ ያደረገ ምናምን አይቼዋለሁ እንደዚህ በቃ አንቺ ነሽ እንደዚህ እንትን ያደረግሽው ምናምን ኖርማል ነገር ነው። እዚህ ደረጃ የሚያስደርስ ነገር አልነበረም። ለምን ያን ነገር ማድረግ ለምን እንዳስፈለገው እኔ አይገባኝም። የምልህ እንግዲህ ደግሞ ከዚህ በኋላም እኮ በቃ ይቅርታ ምናምን ብሎ ይመጣ ይችላል። እኔ ዝም ብዬ በቃ ባህሪው ጅል እንደሆነ ስለማውቀው ልጅ ሲጀምር እንደዛ ብሎ ይመጣ ይችላል አይደል? እንደ ሰው ይመጣል ምናምን፣ ድፍረት ይኖረዋል፣ እንደዚህ ይመጣል ብዬ አስባለሁ። ለምን አሁን አንቺ ከኔ ጋር ሲያይሽ ደግሞ የሆነ ነገር ነው ሚስ ያ ያደርጋል። በእርግጠኝነት የጣሉበትን ያነሱበት ግን እኔ እኔ እኮ ሲከፋሽ የሚከፋኝ ጥሩ ጓደኛሽ አይደለም እና ምን አይነት ስሜት ውስጥ ነው ያለሽ እየተሰማሽ አንድ በብልቱዝ ነው በቃ፣ በብልቱዝ ናው አይጠጣልኝም። ፊልም ነው ማየው፣ የፍቅር ፊልም። የፍቅር ፊልም ስናገር እኮ ምናምን የሆነስ መስሎት ደስ ይለዋል። እንኳን ተለያየንሽ፣ አልተናደድኩም። ቤት ደግሞ ሰላም እኔ

በደንብ በደም ብትስቂ ያለሽ እዚህ በኋላሽ ነው፣ እስር ቤት ነው። ይዛን እስር ቤት ማግኘት። ቀስ አድርጎ ስብር ስብር ሊመጣ ሊመጣ ስከላከል ስለከላከል እግሩ እጁ ተሰበረ። አይ እኔ ደግሞ አሁን ራሴን መከላከል አንዱ ለታው ለምሳሌ ሳስቦ እንደዛ ሲናገረኝ ነው ጎሮሮን እንደዚህ መምታት ነበር መቆለፍ ምናምን። ለምን እንዴ? ግን እህል ብላ ካልጠገበ ልጅ አንቺ ሲጥ ብሎ ቢሞትብሽስ? ሊሙንሽ ነው አንቺ ለሰው ልጅ አታስቢም። ምንም ቢሆን እኮ የሰው ልጅ ነው አይደል? እሺ አይ እንደዚህ አላሰብኩትም ነበር ግን ደግሞ ያው ስበብ እንደሚሆንብኝ ስለያወቅኩኝ ለመጠንቀቅ ራሴን ለመቆጠብ ራሴን ለማረጋጋት ሞክራለሁ ግን የመጀመሪያ መከላከያዎች አንተ ራስ ለመከላከል የመጀመሪያ እንትኖችን ታሳየኛለህ አይደል ችግር የለም እንደዚህ ቆምና አይ እኔ ያናደርሽ ምንድነው የሆነ በጣም ተለማመጥሽ እና ምንም ነገርሽ በጣም አናዶኛል የሚለው እስካሁን ድረስ የራስ ጉዳይ ምናምን አትይ አኔ እኔ ምንድነው እምትይኝ በቃ እሺ አት ታረቅም ይከታተልም ይከታተል ታጥለሽን እንትን አይደለም። አንተማ በቃ አንተ እንትን እንደማትልብኝ ስለማቅ ነው። ነገር ነገር እኔ ይቅርታ ይቅርታ አልኩኝ። ምን ያረጋል ይቅርታ ይቅርታ ይቅርታ የሚባል ታርቀናል ታርቀናል። ታው ታው አውጀናል። ያ ጠላቶቻችን ያ ጠላቶቻችን እኔና እሷ መካከል ምንም ነገር የለም። አሁንም ቢሆን ማለት አልተጣላንም ነበር ምናም መኮራረፍ ነበር። ጀስት እሷም የሚሰማትን ነገር ነው የጠየቀችኝ። ታረቅ አለችኝ። ተስማም ተስማማለችኝ። እኔ ደግሞ ልጁን ስለማውቀው ባህሪው፣ ሁሉ ነገር ስለማውቅ አልታረቅም አልኩኝ። በዚህ አደበራት ተለያዩ። በቃ ተጣላ ምናም። አሁን ሲገባ እውነቱ ሲገባት መታለች። ታርቀናል ተስማምተናል። እውነት ሲገባት ምናምን ምናምን እያልክ ሙድ አትያዝብኝ። እውነት ሲገባት ግን ያንን ቪዲዮ ሳይሆን እኔ አሌክስ ሲያየው ምንድን ነው የሚሰማው፣ ማለት ምን እያለኝ ይሆን እያልኩኝ በቃ ደበረኝ። ነው የሆነ ቪዲዮ ስታየው ፊሊንግህን የፊትህን አክት ምናምን ባየው በጣም ደስ ይለኝ ነበር። እኔ በጣም ተናድጄ ነበር። በእጅ የያዙት ወርቅ እንደ መዳብ ምናምን አ በእጅ የያዙት ወርቅ እንደ መዳብ ይቆጠራል እንደ መዳብ ነበር የቆጠረው ሸገር ምን ያህል ወርቅ እንደሆነ ይቅርታ ተደርጎልኛል ዛሬ ሰላም ሰፍኗል በቤታችን ሰላም ሰፍኗል እንግዲህ ብዙ ያሰብናቸው ነገሮች አሉ እነሱን ወደ ማስቀጠል የምንም ሀዘን የምንም መሰበር የምንም ላይፍ ይቀጥላል፣ ይቀጥላል፣ ይቀጥላል። ነገር ለምን ነገር ያለብሽ እንጂ በአንድ ነገር የሆነ ነገር ፌል ሲያደርግ በዛው ስታዝኑ ጊዜያችሁን ወንድ በወንድ ይተካል ብትሄድም ሄዳለሁ። ቆሜ አልጠብቅህም። ወንድ በወንድ ይተካል። አባት አይደለም። ብትሄድም እ ብትሄድም ሄዳለሁ። ኦኬ ብትሄድም ወንድ በወንድ ይተካል። ወንድ በወንድ ይተካል እና እና ካሜራ ማን፣ ደህና ነህ። በተረፈ ሰላም ሰፍኗል። ደስ ይበል። እሱን በጣም ጨንቆት ነበር። የሚገርምሽ ነገር ባህላችን እየተፈጠረ ያለ ነገር፣ ለማንኛውም በማንኛው በኩል መሆን እንዳለበት ራሱ ግራ ገብቶት ነበርና ከአሁን ባለ ሰላም አግኝተሃል ብዬ አስባለሁ። ባለፈው ያ ለኔም ሰላም፣ ሰላም ያርግለት። የሰላም የብልጽግና ያርግለት። ጋብቻችሁ የሰላም ይሁንላችሁ። አዎ፣ ግን ሰርጋቸው ላይ እንዲጠሩን ቢችሉ ሚዜ ቢያረጉን። አቶን ሚዜ ሰጠሁት፣ ዳርኩት። ምን ማረግ ይቻላል? የኔ ካልሆነ መቼስ የሌላ ሰው ነው የሚሆነው። ቢያንስ ሰርጉ ላይ አልቅር። ላሳለፍ ነው ነገር፣ ላሳለፍ ነው ነገር ሲል ሰርግ ላይ ባንቃ ትልቅዬ ፖስት ካርድ ለሚስቱ መጽናናቱ ሚስጥሽ መቻያውን ፈጣሪ በቃ ከፈጣሪሽ ጋር ግንኙነት አርግ። ይሄ ሰውዬ እንኳና ወይስ ምን? አዎ መሆን አለበት እንጂ በርስቱ ፋንታ ሽጉት ተኩስለታል። ፋበሉ ታርቀናል ታርቀናል። እንግዲህ ስንታረቅ መከራ ነው። እኛ ጋር ፕራንክ ይጀመራል። ኧረ ማን ማን ላይ ነበር ያለቀው ፕራንክ ያደርገው ማለት ነው። መጨረሻ ለመጨረሻ እኔ ነኝ ሁሌ ፕራንክ የምትደረገው አንዳንድ እንደውም ያንቺ በጣም ቤት እንትም ይወድሽ ሰዎች ቲክቶክ ላይ ምንድን ያሉት አሌክስ በቃ እንዳታዝ እንዳይከፋ ፕራንክ እያረገች ነው፣ እንዳፋቸው አድርግልኝ ነበር ስላቸው ነበር ፕራንክ ፍቅር እንደዚህ ያደብቀኝም በቃ ፕራንክ ነው የሚሆነው ነው። እኔ ከረጅም ሰዓት እንደዛ ነበር የማስበው፣ ግን አንዳንድ ነገሮችን ሳይ እየሽ ስታጥብለት ልብሱና ምንትሮቹና ምናምን